እናንተም የእሷ ቢጤ ስለሆናችሁ የምትፈልጉትን እየመረጣችሁ ለእናንተ የሚመቻችሁን እየመረጣችሁ የምትሳደቡ ሰዎች አሁንም መቀጠል ትችላላችሁ። ትናንትና በሰራሁት ቪዲዮ ላይ ፕሮግራሙ ላይ ፈኪያ ተብዬዋ የለችም ብዬ ባልኩት ላይ ተንጫጭታችኋል። በሶፊ የፕሮግራም ቀን የደስታዋ ቀን ላይ ያ ቪዲዮ በነሺዳ ጨፍረው መልቀቃቸው ግን እናንተን ምንም አልመሰላችሁ። ከኋላው ምን አይነት ሴራ እንዳለ ለእናንተ ምንም አልመሰላችሁ። ምክንያቱም አንዳንዶቻችሁ እንደሷ አይነት ስለሆናችሁ አንዳንድ ኮመንታተሮች ሴት ልጅ ሚዲያ ላይ ከወንድ ጋር ምንም አይነት ነገር ብትሰራ ወንድ ይዛ ስለመጣች ብቻ ምንም አይመስላችሁም፣ ሀላል አድርጋችሁ የምትወስዷላችሁ። ያ ስራ ደግሞ ስህተት ነው ብለው እንግዲህ ቱበሮች ሲናገሩ በቃባችሁን ትከፍታላችሁ ማለት ነው። በነገራችን ላይ ይቺ ልጅ ሶስት ያግብታ ፈታለች ሲጀመር ማለት ነው። ሶስቱም ወንዶች እሷን በድለዋት አይደለም ሶስቱም ወንዶች እሷን ገፍተዋት አይደለም። በወንድ ልጅ የተገፋች ሴት ደግሞ ወንድ ልጅ ልትቀርብ አትችልም። ለተጎዳች ሴት ከሌላ ጠበቃ ነው ልትሆን የምትችለው። የተደፈሩ ሴቶች አታውቁም እንዴ? ብዙ ጊዜ ወንዶችን አይቀርቡም። ለምን? ጉዳት ስላለባቸው። እውነት እነዛ ባሎቿ በድለዋት ቢሆን ኖሮ ሌላ ወንድ ጋር ለመቅረብ በጣም ትቸገር ነበረ። በሶፊ ፕሮግራም ላይ ጥጓን ይዛ ልክ ተለምና ተገዳ እንደመጣች ጥጓን ይዛ ከምትቆም እንደ ሌሎቹ ተፍ ተፍ ብላ ማስተናገድ ነበረባት። የምር ጓደኛዋ ከሆነች ያንንም ደግሞ ተውት። በዛ በደስታዋ ቀን ያንን ቪዲዮ መፖሰት ለምን አስፈለገ? ሲጀመር እሱ ስልኩን ይዞ ቪዲዮ እየቀረጸ በነሽድ አድርጎ ዘላ ገብታ እየጨፈረችው እሷ ነች የተለጠፈችበት። እኔ እሱ ምንም ልል አልችልም። እሷ ራሷ ሆን ብላ ነው የተለጠፈችበት። ዘላ ቪዲዮ እየቀረጸ የገባችው እሷ ናት። አንድ ቪዲዮ ሲፖሰት እነዚህ ሰዎች ይሰድቡናል፣ ይተቹናል ብለው እስካልተውት ድረስ እስከ ፖስቱት ድረስ መነጋገሪያ መሆን ስለሚፈልጉ ፖስተውታል። ያንን ደግሞ እኛ አስተያየታችንን ስንሰጥ እንደሷ አይነት ዘላኖች፣ ተለጣፊዎች የእሷን ስህተት ሲነገራት አይ ትክክልናት እናንተ ቀናተኞች ምናምን በየኮሜንቱ እየሄዳችሁ ማለት ነው የምትሳደቡ ሰዎች የእሷ አይነት ባህሪ ስላላችሁ ተለጣፊ ስለሆናችሁ ነው፣ እንጂ እውነት የሶፊ ትክክለኛ ጓደኛ ብትሆን እውነት ይችልች ከዚህ በፊት ወንዶች በድለዋት አስከፍተዋት አስለቅሰዋት ቢሆን ኖሮ የወንድ ልጅ ተጠግታ ወንድ ልጅ ጋር አታሽላላም ነበር። ገባችሁ አይደለ? እዚህ ጋር እናንተ የእሷን ስህተት ስነግራት፣ አይ ስህተቷን ትታችሁ ለምንድን ነው ፕሮግራሙ ላይ አልተገኘችም ያልሹ እያላችሁ አፋችሁን ትከፍታላችሁ። መብቴ ነው ካላየኋትስ፣ መብቴ ነው ካላየኋት አላየኋትም ማለት ደግሞ፣ እንደዛ ጥጓን ይዛ ከምትቆም የለችም ማለት ይቀለኛል እዛ ጋር ቆማ ጥጓን ከምትይዝ ማለት ነው። ሲቀጥል ደግሞ አጀንዳ ስለሰጣችሁ ቢሆን እኔ እኮ ዩቱበር ነኝ። ምንድን ነው የምትሉት እናንተ? የፈለጋችሁትን ብቻ ነው እንደኔ የምሰራላችሁ? ጀማል ጋር ሂዳችሁ ማሻአላ፣ ጀማል ልክል እኳን ነገርካት፣ እቺ ልጅቱ ባል ጋለች ምናምን ምናምን። እኔ ጋር መታችሁ ስድብ። ለወንድ ያላችሁ አመለካከት በጣም ይገርመኛል። እኔም እኮ ነገ ጠዋት አንድ ወንድ ይዤ ብመጣ የምሰራው ሁሉ ትክክል ነው ነው የምትሉኝ? ሌላም ነገር ብሰራው ማለት ነው እና እህቶቼ አንድ ነገር የምነግራችሁ፣ እኔ በእሱ አልቀናም። በምኗ ነው የሚቀናው? በምኗ አግብታ ሶስት የአራቴ ስለፈታች፣ እንደውም የአህሙ በጣም እድለኛ ነው። ምክንያቱም አራተኛ ከእሱ ጋር ተስማምተው ብትጋባ ኖሮ አራተኛ ተፋታሁ ብላ ታስመዘግበው ነበር ሚስኪን። እሱን ራሱ ማለት ነው እሱ ራሱ በሰዓት መገላገሉ እኔ በጣም ደስተኛ ነኝ ምክንያቱም ሶስት ወንዶች ሁላ አንድ አይነት ባህሪ ሊኖራቸው አይችልም ሶስት ወንዶች ሁሉ እሷን ሊበድሏት አይችልም ችግሩ ያለው እሷ ጋር ነው አሁን ላይ ሚዲያ ላይ እያያቿ ነው እዛ ጋር ትለጠፋለች እዚህ ጋር ትለጠፋለች ይህን ስህተቷን ስለነገርኳችሁ የሚያንጫጫችሁ ምንድን ነው እንደ እሷ አይነት ስለሆናችሁ በትክክል አስተያየታችሁን ኮሜንታችሁን ይሄ ቢሆን ይሄ ነው የምትሉ በጣም ነው የምወዳችሁ። ማመሰግናችሁ። ሌሎቻችሁ ግን አንድ ሴት ስህተት ሰርታ ስህተቷን በጨዋ መልኩ ሲነገራት አይ አልተሳሳተችም የምትሉ እናንተ የእውነት አትወዷትም። ያችን ልጅ ብትወዷት ኑሮማ ከዛም ከዚህም ጋር እየዘለለች በነሺዳ በሙዚቃ በሉት ስትጨፍር ስህተት ነው ማለት ማንን ገደለ? እኔ እኮ እንደናንተ ራሱ አልሳደብም። የጀማልን ያክል እንኳን እኮን ያልነገርኳትም ሴት ናት ብዬ ስህተት ነው እየሰራሽ ያለሽው። እንዴት በደስታዋ ቀን ይሄን ቪዲዮ ትለቃላችሁ ነው ያልኩት። ሲጀመር ራሷ ለች ዘላ የገባችሁ ቶፊቅ ቪዲዮ እየቀረጸ ማለት ነው። ለምን አስፈለገ? ሆን ተብሎ የተደረገ ነገር ነው እና እኔ ምንም ጥፋት የለብኝም። ለተናገርኩት ነገር ትክክል ነኝ። ልጅቱ ሲጀመር ችግር አለባት እንጂ በሶፊ ደስታ ቀን የእውነት ጓደኛዋ ከሆነች የእውነት የልቧ ወዳጅ ከሆነች ጥጓን ይዛዛ ከምትቀመጥ እንደ ሌሎቹ ጓደኞቿ ተፍ ተፍ ብላ ማስተናገድ ነበረባት። ያንንም ደግሞ አታድርግ ትቶ በዛ በደስታዋ ቀን ያንን ቪዲዮ መፖሰት ለምን አስፈለገ? ለምን እሷን አይከፋትም እንዴ? ደስ ይላታል እንዴ? እኛ ያልገባችሁ ነገር አንዳንዶቻችሁ የሶፊ ጓደኞች ከቶፋ ጋር ቪዲዮ አይስሩ፣ አይጫወቱ፣ አይገናኙ አላልንም ግን በአጠቃላይ እባዶ ቤት ውስጥ ገብተው ሁለታቸው መጨፈራቸው ስተት ነው። እሱንም ደግሞ እሷ ነች የገባችው ካሜራ ላይ ማለት ነው። እሷ ራሷ ነች ዘላ ከኋላው የገባችው። ለምን አስፈለገ እንደዛ ማድረግ ለምን አስፈለገ? ስተቷን ሲነገራት የምትወዷት ከሆነ ስተትሽ ይሄ ይሄ ነው ብላችሁ ሳትሳደቡ ስተት መናገር ትችላላችሁ። ከዛ በተረፈ እኔ ለእናንተ ስድብ ምንም አይሞቀኝ አይበርደኝ። አራት ዓመት ይኮ መሳደብ ከጀመራችሁ አስለምዳችሁኛል። በነገራችን ላይ አዳዲስ ጠላቶች ያስፈልጉኛል። ለስምንት ወር ምናምን ገደማ ጠፍቼ ስለመጣ ሁሉም ወዳጆች ይሆነዋል። አሁን ግን አዳዲስ ተሰዳቢ ያስፈልገኛል። ምክንያቱም የሚሰራ ሰው ይሰደባል፣ ይተቻል። እና ስትሰሩ ደግሞ የእውነት ኮሜንት ስትጽፉ ትክክለኛ፣ ሚዛናዊ የሆናችሁ መጻፍ ካልቻላችሁ እናንተ ፍትሐዊ ሰው አይደላችሁም። እውነት የምትወዱትን ሰው ከስህተቱ እንዲማር ከፈለጋችሁ ጥፋቱን መናገር አለባችሁ። እኔኮ እንደናንተ እየተሳደግኩ ራሱ አይደለም የተናገርኩት። ጀማል ጋር ትሄዳችሁ፣ ትክክል እንደውም ጀማል ነው የሞለጫት። በነገራችን ላይ እኔ ለምን ይሄን ታደርጊያለሽ ነው ያልኩት። የእኔ ጥፋት ምንድን ነው? እዛ ጋር ፕሮግራሙ ላይ ለምን አልተገኘችም ነው ያልኩት። በቃ ያንን ደግሞ ሙሉ ቪዲዮ ስላላየሆኝ ነው ገብቷቸዋል አይደል ከዛ ውጪ አንቺን አንወድሽም በጣም ነው ብታስጠልኝ ሁሌ ስለሰው ነው የምትሰሪው ሀቢብቲ ስለ ሰው የማይሰራበት ሄደሽ ማየት ትችያለሽ እኔ ካስጠላሁሽ እኔን ለምን ትከታተይኛለሽ አትከታተይኝ ካስጠላሁሽ መሄድ ይቻላል ላሽ ማለት ትችያለሽ የእኔ ቆንጆ ለምን ጨጓራሽ ረር ይላል ወደዳችሁም ጠላችሁም ሚዲያ ላይ ያመጡት ነገር መነጋገሪያ ለመሆን ፈልገው ነው እንጂ እንደሚያሰድባቸው እንደሚያስተቻቸው ጠፍቷቸው አይደለም። አሁንም ቢሆን በሶፊ ደስታ ቀን ያ ቪዲዮ መለቀቅ ትክክል አይደለም። በኋላ ትለጠፉ ትለጠፉና ቶፋ እንዲያደረገ ቶፋ እንዲያደረገ እያላችሁ የሱን ስም ታጠፋላችሁ። ሌሽ አንዳንድ ኮሜንታተሮች ደግሞ ቀንተሽ ነው ምናምን በምኗ ነው የሚቀን ነው እቺ ከማንም ጋር የሄደች የምትለጠፉ ሶስት፣ የአራት እያገባች በምትፈታ ሴት ነው የሚቀነው። በሚቀናስ ሳታቁም በጣም ነው የምትገርሙት። እኔ ወንድ ብርቅ አይደለም፣ ባል ብርቄ አይደለም። እኔ ክ ወሎዬ ነኝ፣ ገባችኋ? ባል ብርቅ አይደለም። እሷ ዛው ዬ ትለጠፍ። ለማንኛውም እንሳደባለን የምትሉ ሰዎች እናንተ የምትሳደቡትን ያክል እኔ ምላሳለኝ፣ በነገራችን ላይ ማለት ነው። እድሜ ለእናንተ አስተምራችሁኛል። ከዛ ውጭ ግን በጥሩ ነገር አስተያየቴን የምትሰጡኝ ሰዎች በጣም ነው የማመሰግናችሁ። የማልመቻችሁ ሰዎች ደግሞ ሰብስክራይብ አንስቶ መሄድ መብት፣ ሙሉ መብት አላችሁ። ሙሉ መብት እኔን ያለ መከታተል መብት አላችሁ። ከብዛቱ ጥራቱን የሰብስክራይብ ብርቅ አይደለ። አንድ ሰው ሁለት ሰው አንስተሽ ብትሄጂ እኔ ምን ቸገረኝ? ነገ ጧት ከአንድ ወንድ ጋር ስመጣ ለወሬ ጥማትሽ ትመጫለሽ። ለማንኛውም ይሄንን ይመስላል። ወዳችኋለሁ። የምትወዱኝ የምታከብሩኝ አከብራችኋለሁ። አንዳንድ ሴቶች አስተያየት መስጠት ከስድብ የጸዳ አድርጉት። እናንተ የምትወዱት ሰው ሲነካባችሁ ስህተት ስለሰራ እንጂ እኛ ጠልተ ነው አይደለም፣ ያንን ሰው ማለት ነው። ከስህተቱ የሚማረው ሰው ደግሞ ሲነገረው ነው። ካልተነገረው ስህተቱ ካልተነገረው፣ ሁሌም ትክክል እየሰራ ይመስለዋል። ገደል ጫፍ ደርሶ ራሱ አይ ገደል አይደለም ትሉታላችሁ ማለት ነው። ከዛ መንገድ ላይ ደግሞ እንዲመለስ አንድ ሰው አስተያየት መስጠት የተቻለ ነው፣ በስድብ ሳይሆን በትክክለኛ ቋንቋ ማለት ነው። እኔም ሰውን መሳደብ ደስ አይለኝም። ስማርት ነኝ እኔ። በአስተያየት ነው በመነጋገር ነው የማምነው። እንደናንተ በስድብ አላደግኩም። በነገራችን ላይ ማለት ነው። ለማንኛውም ፌጦ መድኃኒት ነው፣ እየመረራችሁ ዋጡት። እንደሷ አይነት ዘልዛሎች ናችሁ፣ እዚህ ጋ ትናንት በሰራሁት ቪዲዮ የምትሳደቡት ማለት ነው። ሌሎቻችሁ ግን ከልብ አመሰግናችኋለሁ። አሁንም ቢሆን ትክክል አልሰራችም። አራት ነጥብ እየመረራችሁ ዋጡት። አለቀ። በሰው አትስሪ በሰው አትስሪ ለምትሉ ደግሞ ድብና አድርጌ በሰው ነው የምሰራው። በሰው መስራት ያልተመቸው አለመመልከት ሙሉ መብት አለው። አለቀ። ለምትወዱኝ እወዳችኋለሁ፣ እና ይሄንን ይመስላል ውድ ቤተሰቦቼ ድጋሚ የመጣሁት ለዚህ ነው።